ሃይሚ ባለፈው ምን ብላለች? እኔን የምትወዱ እንደሚመስል የሚወዱኝን ኦዲየንሶቼን አታሳጡኝ ብላለች። ኤግዛክትሊ ልክ እንደናንተ አንዳንዶቻቸው ማለት ነው። ፈሳለበት ዝላይ አልችልም አስመስዬ እኔ ሀይሜንም ብሮኬ ልወድ አልችልም። ሁለቱም በአንድ ዓይኔ፣ ሁለቱም እኩል ነው መወዳቸው። ደረቅ ስድብ ሆኖ ከታያቸው አንድ ሚሊዮን ጊዜ ደረቅ ነሽ በሉኝ፣ ግን እንደናንተ አስመሳይ አይደለሁም። ሰላም ጤና ይስጥልኝ፣ የሰኔ ቤተሰቦች እንደምን አደራችሁ? እንደምን ቆያችሁልኝ? እግዚአብሔር ይመስገን። ሰላማችሁ በያላችሁበት ይብዛልኝ። እንኳን ለሆሳዕና በዓል በሰላም አደረሳችሁ። እንዲሁም በሰላም በፍቅር በአንድነት ለብርሃነው ትንሣኤ በሰላም እያደረሰን እንኳን አብሮ አደረሰን እና ማለት ነው። ትላንትና እነ ጨረቃዎቹ ማለት ነው ትንሽ ድብድብንትን ብሏል። ተመችቶኛል ያው ከምትወዱትን ሰው ሲመጡባችሁ እንዲህ ነው የምትሆኑት፣ ማለት ነው እንትኑ መቶ በመቶ ፕራንክ ነው። አሁንም እውነት ነው ብላችሁ አትሸወዱ። ሀይሚ እንደዚህ የምትሰራ ልጅ አይደለችም፣ በዚህም ቦታ የምትገኝ ልጅ አይደለችም። ሀይሚ ጠንቅቀን እኛ ኦደንሶቿ እናቃታለን። ከመጀመሪያ አብረዋት አብረዋቸው ከመጣችሁ ማለት ነው ሀይሚ እንደዚያ ነገር አታረግም። እና ሶስታቸውም ተነጋግረው ነው እየሰሩት ብላቸዋል። ብሩኬ የለበትም አያቅም። ምክንያቱም ብሩኬ በፕራንክ ላይ አይምልም፣ ሃይሜንም አትምልም። ያሉበት ፕራንክ እያደረጉት ያሉት ፋሲል እና ሃይሜ ናቸው። ትላንትና ይመስለኛል ሊነግሩት ይመስለኛል። ምክንያቱም መግቢያው ላስተካክል ነው የመጣሁት እናንተ ማስቀይም ያለው እያለ ነበር አይደለ? እንደመጣ ነው የተጣሉት ማለት ነው። እና ያው ሃይሚ ትላንት ደንግጣለች። ብርኬ የእውነት ብርኬ ቢያቅ ቢኖርበት የሆነ ፓርት ሊገባው ይችላል ፕራንክ እንደሆነ ሊገባው ይችላል። ግን ደግሞ ረዘመበት፣ ትዕግስቱ ስለተፈታተነው ነው እንደዚህ የተመቱት የመታው ማለት ነው። እና ደንግጣለች ትላንትና በሱ የማይጠበቅ ነው የተቆጣት። ሲቆጣት መቼ እኛ አላየንም፣ አይታችኋል። በጣም ተቆጥቷታል። በመሀል ስትገባ ራሱ ማለት ነው። ሂጂኪ ወደ መኪና ሲላት አይደለም እንደዚህ ሊያደርጋት እንደው በቃ በስነ ስርዓት ራሱ መልስ ሲመልስላት እንዴት እንደሚሳሰላት ማለት ነው። እንደዚህ በጣም ነው እንትን ያላት ማለት ነው። እና ብርኬኔ አለበት ብዬ አላስብም፣ የእውነት እናንተም እርግጠኛ አትሆኑ፣ ምክንያቱም ተነጋግሮ ፕራንክ የለም። አሁን ብርኬ እንት እንደዚህ ሊሆን ያቻለው የሃይ የፋሲን መሃላ ነው። ፋሲን እየማለ ነው የእውነት እንትና ሶፊ ራሱ ፕራንክ ሲያደርገት እየማለ ነበረ፣ ከዛ ፕራንክ ነው አለ እና ልጁ እኔ እንጃ ምን እንደነካው አላቅም የእውነት በጣም ነው የገረመኝ ማለት ነው እና ሃይሚ፣ አትመኑ የእውነት ፕራንክ ነው። ሃይሜ እንደዚህ አይነት ነገር የምታደርግ ልጅ አይደለችም እንዲ። እንዴት አምስት ወር ድረስ አሁን እነሱ እኮ ብሪኬና ሃይሚ እኮ አንድ አመታቸው አልፏል ኦልሬዲ። እንዴት በአምስት ወር ውስጥ እንደዚህ አይነት ነገር ታደርጋለች? በጭራሽ አታረግም። ሃይሚን እንደዚህ አይነት ቦታ አትገኝም። ፕራንክ እያደረገችው ነው። ግን አሁን ብትነግረውም እንደዛ ተረጋግተህ ነው እንጂ ምነግርህ እንደዛ ሆነ እንዲህ ልንገርህ ብላለች አለል። ባለፈው ሶ ትላንትና በጣም ነበር ሆቴው ነው ብሩኬ ማለት ነው። አንደኛ ከቤት አትጪ ብሏታል። ሁለተኛ ከእሱ አሁንም ድጋሚ ሲያገኛት ተቆጥቷል። እንዴት ብራንክ ነው ብላ ትንገረው? ግን ያስታውቃል፣ ሊነግሮት እንደሆነ ያስታውቅ ነበረ። ምክንያቱም እውነት ቢሆን እንደዛ ነግሯት አትወጣም ነበረ ከቤት ማለት ነው። እና እንደዚህ አይነት አታረግም። እና ደግሞ አስመሳይ ባትሆኑ ጥሩ ነው የእውነት ሃይሚ በሃይሚ ቦታ እህታችሁን አስቀምጧት። የእውነት የፈለገችው ነገር ትስራ፣ የፈለገችው ነገር ታድርግ፣ ስራ ነው እያላችሁ እኮ ነው የምር። አሁን ሀይሚ ከእሷ ጋር የማይመጣጠን ስራ እኮ ነው። ይህንን ማለት ነው እንዲ ሃይሚን አታቋትም እንዴ? የፈለገችው ነገር ትስራ፣ እንዲህ የእሷ ስሟ እኮ ስሟን ትናትሉም እንዴ? እንዲህ ለእሷ ከተቆረቆራችሁ እንደዚህ አይነት ስራ ማስቆም ነው ያለባችሁ። አስመሳይ ማለት እኮ እንደ እናንተ ማለት ነው። የሆነ ትናንት በለቀቁት ቪዲዮ ምኑን ስድብ ማለት ነው? ምን አደረግኩኝ? አሁን ምን አልኳት እኮ እንጃ። ደረቅ ስድብ ሆኖ ከታያቸው እንደ ሚሊዮን ጊዜ ደረቅ ነሽ በሉኝ። አይዶን ኬር አባውት ልክ አላደለ። እንደምትወዷት እንደ ህቷ የምትሳስላት የምታዩት አይመስልም የእውነት እንደዛ የምትወዷት አይመስልም። የእውነት በጣም አስመሳይ ግን ያስጠላል። እንደዚህ የሚወዷትን እንደዚህ መክረው የሚመልሷት እነሱ እኮ ያሉ አይደል? ስናጠፋ የምትመልሱን እናንተ ብለው ያመሰግናሉ። እናንተ ለምን ምን አገባን፣ የፈለጉትን ነገር ይስሩ፣ እኛ ብቻ እንዝናናባቸው እያላችሁ እኮ ነው።